አላለቀም። ምን ላይ ነው የቆምነው? ጫንሰን ዛሬ ያለህበትን ነግረህን ምናምን ያበቃ ነው እኮ። አላለቀም እንዴ? ከዛ በኋላ እያደራጀው ምናምን የታሰርኩበት ምናምን ገና ነው። ስንት የፖሊስ ዱላ አልፎብኛል አይደል እንዴ? እሺ ቀጥልሽ፣ ይቀጥል። እንዲያውም ይኸውልሽ ከአንቺ ቤት ከገባሁ በኋላ በጣም ብዙ ቤተሰቦች አፍርቻለሁ። እኔ ላይቭ ላይ ቀን ስገባ አንቺ ቤት የነበሩ በሙሉ መጣው እኔጋ እያወሩ ነበረ። ስለ ሁሉም ነገር አመሰግናለሁ። ከዛ ደግሞ አንዳንዶቹ ይደገም እያሉ ነበር። ጊዜ የለንም። አንዳንዶቹ እየሰማን እንቅልፍ ወሰደን ወይኔ እያሉ የተጸጸጡም አሉ። ሲቀጥል ደግሞ እንግዲህ ካቆምነው ነው ልንጀምር የምንችለው ብያቸዋለሁ። ያው ከዛ ምንድነው የተደረገው፣ የሆነ አንድ ትልቅ ሬስቶራንት ገባውኝና እየሰራው እያለ። ከስተመሮች በጣም ይወዱኛል። ሪዘርቬሽን ስንይዝ በስልክ ስልኬን ወስደው ነው ሪዘርቭ የሚያስይዙት። እና ብዙ ብዙ ጉራጌ፣ ኦሮሞ፣ አማራ፣ ትግሬ ምናምን ተሰባስበን ነው። ወይተሮቹ ምናምን ወንድ ወይተሮች ነው የሚገቡበት እዛ ቤት። ሴት ወይተሮች ውስን ናቸው። በጣም ቻሌንጅ የሆነ ቤት ነው። መጠጦች እናቀርባለን ምናምን ሚክስ እናደርጋለን፣ ይከብዳል። እና ቤቱ ጠንካራ ሰው ያስፈልጋል እና ከለታት አንድ ቀን ምን ቢሆን ጥሩ ነው፣ አንድ እንግዳችን ይመጣና እኔን ይፈልገኛል። እኔ ረፍቴ ነው እኔ ረፍቴ ነውና ይፈልገኝና እሱ ካልመጣ አልስተናገድም ይላል። ከዛ ያን እንግዳ እንግዳ ከሰመሪ ስኪንግ በሚለው በስርዓት ነው የሚስተናገደው ተደወለልኝና በረፍቴ ቀን ገባው አስተናገድኩት። የዛን ቀን ምን ቢሆን ጥሩ ነው፣ የሆነ አንድ ልጅ ወንበር ላይ የተቀመጡ ሰዎች እኔን አልፌ ሲሄርና እና ጥብስ አምጣልን፣ አሉ አንድ ኪሎ ጥብስ ጥብስ አምጣልን አስጠብስ አምጣልን። ሲሉኝ የእኔ ቴብል አይደለም የእኔ ቴብል ስላልሆነ እነዛ ባለ ቴብሎች ምን ያደርጋሉ መሰለሽ? ይቀናሉ። የእኛ ቴብል ላይ ገብቶ ማስተናገድ አይችልም ማና አባቱ ስለሆነ ነው እኛ ከማና እንሳለን ምናምን ይላሉ። እና እዚህ አስተናጋጅ የሆናችሁ የሆቴል ባለሙያ የሆነችው እንድትማሩበት በዛው። እና ምን ያደርጉኛል መሰለሽ ማታ ላይ ሲጨልም ሰው ሲበዛ ሰው የትኛውም አስተናጋጅ የራሱ ይሁን የማን አያውቅም። እየጎተተ ነው አስተናግድ የሚል ነው። ሳስተናግድ ለነሱ ሀምሳ ብር መቶ ብር ይሰጧቸውና ለእኔ ብዙ ብር አድርገው ይሰጡኛል። ከዛ በነጋተው ተማከሩና አራት ጎረምሶች፣ መልበሻ ክላሳችን ረዥም ቦታ ነበረ፣ ራቅ ያለ አስወለቁኝ። ሸሚዜ ይሄማ ታቶ ተነቅሷል፣ እንግዳ ይወደዋል አሉ ይሄማ ታተ ተነቅሷል፣ ይሄ የሆነ ነገር መሙጣም ጢም አሰርቷል። ስለዚህ ሰው ሁሉ የሚወደው ለምንድ ነው? እኛ አስተናግደን ለሱ ብር የሚሰጠው ለምንድ ነው? ምናምን እያሉ አስወልቀውኝ ከዛ አስወልቀውኝ ከዛ ያንን ቤት ትቼው ከወጣው በኋላ አንድ ቤት ደግሞ ማደራጀት ጀመርኩ። አሁን ያለሁበት ሰፈር አካባቢ አንድ ቤት ስናደራጅ ሽሻ ይጨስበታል ቤቱ። ኢትዮጵያ ውስጥ ሺሻ በድብቅ ነው፣ አይፈቀድም። ከዛ የሺሻ ቦታ ለብቻው ቪአይፒ ቬሪ ቪአይፒ ምናምን አድርጌ፣ እኔ ማናጀሩ ኘን የገባሁት እዛ ቪአይፒ ቬሪ ቪአይፒ አድርጌ ሺሻ የሚጠቀሙትን ወደ ውስጥ ምናምን አስገብቼ እየሰራሁ ባለቤት መጣና ዝም ብለህ የትም ቦታ ላይ ሺሻ ስጥ ምናምን አለኝ። ይሰጣል እኛ ታውባ ከፕሊስ እኛ እየመጡ ደንቦች እያስቸገሩ ነው። ስለዚህ ወይ አንተ እዚህ ጋር ሆነ በገንዘብ ሀይል የምትመልስ ከሆነ ኦኬ ችግር የለውም ግን፣ ካልሆነ ግን አንድ ቀን ከታዬ አልፎ ሲሄዱ ካዩ ሁልጊዜ ስለሚሆን ምናምን አልኩት። ችግር የለውም ምን ያለው እስከፈለገው ሰርፌስ ላይ አስተናግዷል። ሺሻ እንደዚህ ይዘን እንትን ላይ ከዛ ፖሊስ መጣ፣ አራት ፓትሮል ፖሊስ መጣ። የዛን እኔ ሂሳብ እየሰራው ነበረ ከአሸሪዋ አምሽታብን ሂሳብ እንደዚህ እየሰራው እያወጣው ነው፣ መጣ መጣና፣ እዚህ ላይ ይለኛል ይሄ ጮ ጮዋ አለብኝ። ለምን ትመታኛ ያለ ስለው፣ ከስር ደገመኝ ከስር ልክ በጫማ ጥፊ ሲደግም ወደኩ ማለት ነው። ከዛ ምንድነው ያደረጉን፣ እንደዚህ አንጠልጥለው ወስደው ፓትሮል ላይ ጫኑን። ከዛ ይሄ በፖሊስ ጎማ እግር እግራችን እኛ ምን አደረግን ታዛዥ ነን በፍጹም እግር እግራችን ተብለን እግራችን ሁሉ እስከዛሬ አለ አሁን ባሳያችሁ ጠባሳው ምናምን ሁሉ እና ከዛ በኋላ ወዴት ገባን መሰለሽ ፖሊስ ጣቢያ ፖሊስ ጣቢያ ገብተን ባለቤቱ ጠፋ ቤቱ ታሸገ ለሰባት ቀን ታስረን በሰባተኛው ቀን በ30 ሺህ ብር ዋስ ወጣን ከዛ መሃል ደግሞ ችግር ተፈጠረ፣ ቦክስ ተፈጠረ። ያንን ስናገላግል ደግሞ እኛ ተደባደብን። ለሶስት ቀን የምንታሰረው የነበረው ሰባት ቀን ታስረን በዋስ ወጣን እና እንደዚህም ነበረ። አልፏል። ወደ ፍቅር ታሪካችን ስንሄድ የኔ የፍቅር ታሪክ አዝናኝ ነው። እኔ ፍቅር ሲይዘኝ እስቃለሁ። ፍቅር ሲይዘኝ በጣም ደስ ይለኛል። ፍቅር የያዘኝ አንድ ጊዜ ብቻ ነው እና ከመጀመሪያው ጀምርላችሁት በጣም ህፃን ኜ ከፍቅር ስጀምር ፍቅር በደረቁ አስላጭቶኛ ቃል፣ ፍቅር ፖሊስ ጣቢያ አስወስዶኛ ቃል፣ ፍቅር በረሃ ላይ ሆኜ በባትሪ እንደዚህ አድርጌ አንድ ሙሉ 32 ደብተር ሉክ ግጥም የጻፍኩት አለ ላፈቀርኳት ልጅ። ከዛ አዲስ አበባ ስመጣ ደግሞ የአዲስ አበባው ሌላ ነው። እንደዚህ ብሎ ያልቃል ማለት ነው። ርዕሱን ላንሳላችሁ ብዬ የመጀመሪያው ፍቅር በታምራት ደስታ የተጀመረ ፍቅር ነው። አይዞሽን ጀምር በሚለው ሙዚቃ ማለት ነው። እና እሱ ፍቅር ልጅቷ እኔ የአስረኛ ክፍል ተማሪ ነበርኩ ልጅቷ የሰባተኛ ክፍል ተማሪ ነበረች። እሷ የከተማ ልጅ ነች፣ እኔ የገጠር ልጅ ነኝ። እናቲቱ መምህር ነበረች፣ አጎቷ ደግሞ እርሰ መምህር ነበረ፣ የእኛ አስተማሪ ነበር። ከዛ እሷ አስራ ሁለት ዓመቷ ነው። ገና የአስራ ሁለት ዓመት ጩጬ ነች። በጣም ቆንጅዬ በጣም የምታምር እሷ ነች እና ከእለታት አንድ ቀን እኔ አንድ ቁልፍ ነበር የምንጠቀመው የግቢ ቁልፍ። እና ከእናቴ ወንድም ጋር ከአጎቴ ጋር ነበር የምንኖረው ለሊት ለማንበብ ቀንተኛ ነበር እና ስንተኛ መጣ ሙዚቃ ከፍታልኝ ትሄድ ነበር እና ከዛ መጨረሻ ላይ ምንድነው የአጎቴ ልጅ የኛ የተከራየነበት ግቢ ያጎት የልጅ ትልቅ ሱቅ አለው። እናቲቱ ታውቋለች። ልጅቷ መጣ ዕቃ ትገዛበታለች። አንዳንድ ጊዜ እሱ የሆነ ቦታ ሲሄድ፣ ደግሞ እኔን ውስጥ አስገብቶኝ እሱ ትቶት ይሄዳል ሱቁን። እና እዛ ስትመጣ ነው የምታውቀኝ ልጅቷ። እዛ በቃ ፍቅር ያዘኛ አለች ፍቅር ያዘኛ አለችኝ። እኔ ደግሞ በዚህ ሰዓት ሱሪን እንኳን አስተካክዬ ማለብስ በውሃ ፈትፍቼ ምግብ ባጣ እንጀራ ባጣ በውሃ ፈትፍቼ መማር መማርን ያለብኝ እኔ ታርጌት አለኝ ዓላማ አለኝ። ዓላማ ይሄን ሳላሰካ ፍቅር አይዘኝም ማልኳት እና ማልቀስ ጀመረችና፣ ከለታት አንድ ቀን እንዳ እየተካበደ እንዳይመስላችሁ ግን፣ ጩጬ ያለው ያው ምንም ነገር ነክቶኝ ስለማያቅ፣ በዛ ሰዓትም ቆንጆም ነበርኩኝ ችግር የለውም። እና የሕፃነቴን ፎቶ አሳያችኋለሁ። ከዛ እቺ ልጅ ምን ብታረግ ጥሩ ነው እናቷ ጋር ተኝታ አባቷ ተፋትተዋል። ከእናቷ ጋር ከእናቷ ጋር ምትኖር እና ብዙ ዶርም አላቸው ወደ ክላስ ማለት ነው ወደ 10 12 ምናምን እዛ ግቢ ውስጥ ብዙ ሰው ተከራይቶ ነው የሚማረውና ልክ ለሊት ተኝታ ትቃዣለች ለካ የእናቷ ቅፍ ስለሆና ስሜን ትጠራለች። እና እናቷ መጣችና ያንን ባለ ሱቁን ያጎቴ ልጅ ሰላም ትሏል። ሰላም ዮሐንስ የሚባል ልጅ ሰፈር ማን ነው? ይሄ እኔ ግቢ ያለው ጩጬው ልጅ እንዲህ ልጄ እኮ ልጄ እኮ ሌሊት የቀየችብኝ ነው ትለዋለችና ከዛ ጠርቶ አናገረኝ። ከእሷ ፊታ እኔ ፍቅር አልያዘኝም፣ እኔ ፍቅር እሷ ይዟት ከሆነ አላውቅም። ከዛ ወይ ተረዳት ወይ ደግሞ ክላስ እሷ የምትማርበት ትምህርት ቤት ሂደህ እንዳትማረት ተከለከልኩ፣ ማለት ተከለከልኩ። ከዛ እኔ ምንም ማውቀው ነገር የለኝም ስለ ፍቅር፣ መማር ብቻ ነው የምፈልገው ምናምን አልኳቸው። እዛ ለእርሰ መምሩ ለወንድሟ ነገረችው። እርሰ መምሩ አስበርክኮ ገረፈኝ፣ በዚህ ሰዓት እንዴት ፍቅር ይዛላል? መጨረሻ ላይ አጋለጥኩ። የእሷን ፍቅር ነበር የደበቁ። በዚህ ሰዓት አንተ አርፈ ትምህርትን አትማር ምናም ብሎ ይገርፈኛል። አረ እኔ ፍቅር አልያዘኝም ከዛች ልጅ። ምንድነው የምታደርገው? የእሷን ንሸፍኝላት ነው የእሷን የሸፈንኩላት። ለምንድነው? እናቷ እንዳትገርፋት አጎቷ እንዳይገርፏት ምናምን እሷ ናት ያፈቀረችኝ፣ እንዳለል ጨንቆይ ነው እንደዚ ያደረኩላትና፣ መጨረሻ ላይ ክረምት መጣ። ክረምት ሲመጣ ደግሞ እኛ ሩላር ኤሪያ ነው የምንሄደው እ የአርብቶ አደር ልጆች ምናምን ስለሆንን ወተቱ ይናፍቀናል፣ ስጋው ይናፍቀናል። ታስረና የከረም ነው ወደ ቤተሰብ ነው የምንሄደው እና ካል እኔ ጋር ካልሆን ካለችኝ ደግሞ እዚህ ጋር ይወጣሉ፣ ይወጣሉ የሰኔ ላይ ተማሪዎች በሙሉ ስለሚወጡ እኛ ጋር ትከራያላለች፣ አልከራይም ከዛ እናቴቱ ጋይዳ ኡኡ አለች። ከዛ ልጄ እንደዚህ ልትሆንብኝ ነው ምናምን ብላ እዛ ፖሊስ ጣቢያ እኛ አካባቢ ፖሊስ ጣቢያ አለ። ከሰሰችኝ ለፖሊስ ጣቢያ እኔ ፖሊስ ጣቢያ መቶ ሀምሳ ብር ቀጠኝ። መቶ ሀምሳ ብሩን ያጎቴ ልጅ ከፈለልኝ። እኔ የለኝም መቶ ሀምሳ ብር ቀጥቶ አንድ ቀን አውሎ ፖሊስ ጣቢያ ለቀቀኝ ማለት ነው። ከዛ ሁለተኛው ፍቅር ደግሞ ዳባት ለትምህርት ሂጄ ፕላዝማ ነበረ የምንማረው እኛ በፕላዝማ ነበረ። ፕላዝማ አይነሰንስ የቴሌቪዥን ትምህርት በቴሌቪዥን ነበረ የምንማረው። እና እዛ ውስጥ እኔ እረፍት ሲሆን አልወጣም፣ እረፍት ሲሆን አልወጣም፣ እዛው ነው የማነበው፣ እዛው ነው እንደገና ፕላዝማውን ከፍቼ ድራማ ምናምን የማየው። አልወጣም። ሪሞቱን ይጀ ቁጭ ነው የምለው። እና ከሌላ ክላስ ይመጡና ይናገሩኛል ከሌላ ክላስ የሚመጡትን ልጆች ሁለት ልጆች ያፈቅሯታል ልጅቷን። ከዛ አረደጀን ጊዮርጊስ የሚባል አለ ከትምህርት ቤቱ ማዶና ውሃ የጉድጓዷ ምናምን የቧንቧ ሲጠፋ የምንጭዋል እንቀዳ ስንሄድ እነዚ የሚያፈቅሯት ልጆች እሷ እኔን እንደምታፈቅረኝ ሲያውቁ ይዘው ቁጭ በላሉኝ፣ አስቀመጡኝ። ከዛ በደረቁ ላጩኝ ማለት ነው ፀጉሬ እንደዚህ ነው ዋ በደረቁ ላጩኝ። ፀጉሬ በደረቁ ተላጭቶ ስለማያውቅ ቆሰለ ጭንቅላት ጭንቅላቴ። ከዛ በኋላ ለመምህሩ እየከሰስኩ ለእርሰ መምህሩ ዳይሬክተሩ ጠርቶ አናገራቸው እንዳደረጉ ምስክር ተገኘ። ሁለቱም ለአንድ ዓመት የአስራሁለተኛ ክፍል ፈተናቸውን ሳይፈተኑ ይቅርታ። እን ሀዩ ካዬ እንኳን ደህና መጣሽ የኔ ማር ቴንክ ዩ ፎር ስታንዲንግ ዊዝ ሚ ዩ ከን ዩ ሰብስክራይብ አርጊ። እሺ ቤተሰብ ሁኚ። ሰብስክራይብ ያላረጋችሁ ሰብስክራይብ አርጉ። 274 ሰው ሰብስክራይብ አርጓል። 300 ልንገባ ትንሽ ነው የቀረው እና ሰብስክራይብ ማድረግ ለማይችሉ ደግሞ አምስት አምስት ዶላር ነው ሰብስክሪፕሽኑ፣ ክፈሉላቸው እና ኢንቫይት አድርጓቸው። ለማይችሉ ሰዎች ኮመንት ላይ ነኝ ጋብዙኝ እያሉ ስማችሁን ሜንሽን እያደረጉ ሲጠይቋችሁ ፕሊዝ ሰብስክራይብ ጋብዟቸው። ለእኔ ቤተሰቦች ቴንክ ዩ ሶ ማች እሺ ግን ትንሽ አጣፍጠው። በእውነት እኛ የለመድ ነው የፍቅር ታሪክ እንዴት መሰለህ። አሁ ልመጣልሽ ነው ልመጣልሽ ነው ወደ ዋናው ልመጣ ነው ወደ የሆነ በቃ አጭር ነው። አጣፍጠው፣ ቅመማ ቅመም ጨምርበት። ዋክተን እየጣፍጠን እንድንሰማ ማለት ነው። ድርቅ አጭር ናት። የመጨረሻዋ አጭር ነች። የመጨረሻዋን እልና ብዙ አልቆይም እና ከዛ በኋላ ግን ወደ መሃል ጎንደር ገባኝ። ወደ መሃል ጎንደር ገብቼ ግን ፍቅር ያዘኝኝ ነበርኩኝ። ፍቅር ይዞኝ እንድጣፍጥ እዚህ ላይ የሆነች ነገር ላስገባ። መናገር ያልፈለኳት ነገር ግን መናገር ያለባት ነገር፣ ፍቅር ያዘኝና ፍቅር የያዘኝ ደግሞ የተከራየንባት ሴትዮ ጎረቤት ልጅ ናት፣ እና ጽጌረዳ ትባላለች። እና ስምሽ ጽጌረዳ የጥቅምት አበባ እያልኩ ነው የገጠምኩላት እና ግጥሙን እሷ ጋር ፍቅር ያዘኝ እኔ ያዘኝ ማለት ነው። እኔ ፍቅር ሲይዘኝ ልጅቷ ፍቅር እንዳላት ስታውቅ ሴትዮዋ ደግሞ እኔን ትወደኝ ነበር። እና አንድ ጊዜ ቤት ተዘግቶብኛል። ያው ፈራውኝ እኮ ፈራውኝ፣ ትወደሃለች ምናምን አለችኝ። አዎ አልኳት። እና ባልየው ብዙ ጊዜ አይኖርም እና ስለማይኖር ወጣት ልጅ ናት ያከራየችን ሴትዮዋ እና በብዛት ወንድሜ አብረን ነበር ዩኒቨርሲቲ የምንማረው እና ዊክ እንደ ስንማር ነው የምታስታውሽ፣ እንደ ሳልገባና እዛች እዛ ቤት ስገባ ባልየው በሳምንት አንዴ ብቻ ስለሚመጣ የግድ ግንኙነት ካላደረግን ብላ ለሁለት ቀን ዘግታብኝ፣ በመከራ ምልጫለሁ። እና ሳመልጥ ግን ምንድነው የተደረገው? ባልየው ሰማ። እንዴት ሰማ ሲባል እኔ ማፈቅራት ልጅ ለካ እሷ የማትፈቀር መስራት አፈቅረኝ ነበርና እሷ ሲመጣ ጠብቃ የልጅነት ነገር ባለቤትህ እንደዚህ አይነቱን ልጅ ምናምን እንደዚህ እንደዚህ እያታለለችው ነው እንደዚህ ልትለው ነው ምናምን ብላ ነገረችው ማለት ነው። ከዛ በኋላ እሱ ማደን ጀመረ። ከዛ ደግሞ እኔ ያኔ ነበር የምሞተው። ከዛ ደግሞ አብሮኝ ያለው ልጅ ደግሞ ይህንን ወሬ ሰምቶ ካለቀቅን ይለኛል ለካ አልነገረኝም እኔ ከዛ ምንድን የተፈጠረው ነገር ምናምን ስላት፣ አይ እንደዚህ እንደዚህ ሴትዮዋ እያስገባችህ አንተ ገብተህ አብርሃት እንደምትኖር ከባሏ በላይ ከአንተ ጋር እንደለመደች ምናምን ተነግሯል። ስለዚህ ሰውየው ሊገል ነው፣ አሁን ማጥናት ነው የቀረው። እያጠና ስለሆነ ካገኘህ የለውበትም። እኔ የምትወጣ ከኗ ከኔ ጋር ውጣል። እኔ ደግሞ አልወጣም አሉት? አልወጣም አልገባም፣ እኔ እስካላደረግኩት ድረስ አዎ፣ ልከነህ ሁለት ቀን የሆነ ነገር ተጠየቅኩኝ፣ አልገባም ምናምን ብዬ እዛው ቆየው ሰውየው በአካል መጥቶ አናገረኝ፣ ምንም ነገር ሳያገኝ ሲቀር አናገረኝ። እኔም ደብቄ ተናግሬ ወጣሁኝ። ከልጅቷ ጋር ፍቅር ጀመርን ማለት ነው። ፍቅር ስንጀምር እሷ ወደ ፍቅሩ ስትመጣ እኔ ወደ ፍቅሩ ስመጣ እናትና አባቷ ይሰሙና እና ብለው ጠርተው ቤት ሄድኩኝ። እንደ ዝም ብሎ እንደ ፍሬንድ ምናምን ጎረቤት ስለሆነ እቤት ሄጄ ምንድነው ከልጃችን ጋር ያለ ግንኙነት ትማርበት? ተባልኩኝ። አራኔ ምንም ግንኙነት የለኝም፣ በእርግጥ ወዳታለሁ፣ ግን እሷም ትወደኛለች፣ እንዋደዳለን ሲባል እችን ልጅ አታገኛትም፣ አንተ የእኛን ልጅ እንዴት አንተ ምናምን ተብዬ፣ እሷም ወዲያውኑ ፕሮሰስ ተደርጎላት ካገር ትውጣ ተብሎ ወደ አሜሪካ ሄደች። በዚህ ክላሽ አደረገ። የመጨረሻው ፍቅር ግን ዋናውና ከባዱ የህይወት ነገር ከዚህ በኋላ የምቋጭበት ፍቅር ነው። እኔ ማናጀር ሁኜ እሷ የሆቴል ሰራተኛ ልትሆን የመጣች በጣም ቆንጅዬ ልጅ ነች። እኔ ነኝ ኢንተርቪው ማድረገው እኔ ነኝ ተማሪዎች ማር ሰራተኞችን የምቀጥረው ማሰለጥ ነው ምናምን እና መጣች። በጣም ታምራለች። ቀኑ የጾም ጊዜ ነበረ። ጾም የጾም መጀመሪያ የነሐሴ የጾም መጀመሪያ ነበረ። እዛስ ስልኳን አገኘው፣ ስልኳን ከደላላ ለመስራት ፍላጎት ያላቸው ሰዎች ይመዘገባሉ። ስልክ ተቀብዬ አወራን። መጣች መጣ ቁጭ አለች። ፈተናው ተነገራት፣ ተጠየቀች፣ አለፈች። ጥሩ ሆስተስ ሆነች ምናምን። ከዛ በኋላ የፍቅር ስሜቱ ምናምን መጣ ከሷም ከእኔም እኩል ሲመጣ ተገናኘን። ከተገናኘን በኋላ ጥሩ ፍቅር እያለን መጨረሻ ላይ ቤተሰቦቿ አንድ ቀን ያዩኛና ምንሽ ነው? ይሏታል። ፍቅረኛ ነው በጣም ወዱዋለ ስል፣ ማስቲሽ ያጨሳል ወይ የጎዳና ልጅ ነው ወይ የምታገቢ? እኛ የተከበርን ሰዎች ነን። እሱ እንደዚህ ጥንቦቅቦቅ ያለ ጠንቧቃ እንዴት ነው ማስቲሻ ያጨሳል ጎዳና ሲያድር ይመቸዋል እያሉ ዘመዶቿ ሁሉ ይጨቀጭቋታል። እና አጋጣሚ ሆኖ የልዑልን ሙዚቃ ነበር ምትጋብዘኝ እኔ ደግሞ የልዑልን መልሼ የልዑል ሲሳይ አዲስ የወጣው ሙዚቃ፣ ያንን በሰማንበት ደግሞ ከዛ በኋላ ዘመዶቿ ደሀ አታገቢም ብለው ከለከሏት። ያው ድህነት። ከዛ መልካሙ ተበጀ ሙዚቃ ማዳመጥ ጀመርኩኝ። የመልካሙ ሙዚቃ እያዳመጥኩኝ አሁን ደግሞ እንግዲህ የጸጋዬ ሙዚቃ ላዳምጥ ነው፣ ለሰርጓ ጠራችኝ የሚለውን ስለዚህ፣ ምንድን ነው ከልጅቷ ጋር ኦልሬዲ ከአራት ወር በፊት ፍቅሯ እየቀነሰ መጣ። የቤተሰቦቿን ፍላጎት ማሳካት ትፈልጋለች። ከዚህ በኋላ ፍቅራችን ይብቃኝ፣ አትደውልልኝ፣ አሁን ስራ ላይ ነኝ፣ አይመቸኝም ስትደውልኝ ማናሳል፣ እንዲህ ስለሆነ ነው ትንሽ ጊዜ ስጠኝ ብዙ አይደለውም አሁን ለፍቅር ምናምን ስትለኝ፣ ያው የፍቅር መቀነሻው ነገር ስለገባኝ ግልጹን እንድትነግረኝ አድርጌ ተለያየን። ረዥም የፍቅር ታሪክ የለንም ተለያይተናል። ይጣፍጣችኋል ብዬ ባላስብም ግን የግድ ከትናንትናው ጋር ተጨምሮ እንዳወራ ስለፈቀድሽልኝ ይሄን ይህን ማውራት ች ያለው ከዚህ ውጭ ግን እናቴ እና እህቴ አቢባ የሁሉም እናት እባክሽ ከዚህ በኋላ አንዳንድ ደጋግ ኢትዮጵያውያን አይጠፉምና ደጋግ ኢትዮጵያውያን የሚያግዙኝ ካሉ ትናንትና ባልኩሽ በተጻፈው ነገር የመስራት ችሎታው አለኝ። አንዳንድ ደግሞ ባለሀብቶች ካላችሁ እኔ የማግዛችሁ እናንተ ደግሞ በገንዘብ የምታግዙኝ አብረን መስራት የምንችል ከሆነ አሁን ደግሞ ወደ ዩቲዩብ እየመጣው ስለሆነ ዩቲዩቡ ሰብስክራይብ እንዲደረግልኝ ቃል ሊመሰረት ስለ ታሪክክ እናመሰግናለን እና ግን ወጣት ሆነክ ሙሉ ጤና ይዘክ ሙሉ አካል ይዘክ ሁሌ አግዙኝ ከምትል ለምን ስራ ፈልጉልኝ አትልም? ስራ እምፈልግልክ እና ስራ ግባና እየሰራክ ህልምህን ታሳካለክ። ህልምክ ዩቱብ ቻናል ከፍተክ በሚዲያ መስራት ነው አይደል የምትፈልገው? ስለዚህ መጀመሪያ ስራ ስራ፣ ከስራክ ላይ ከደሞዝክ ላይ እያጠራቀምክ ደግሞ ህልምህን አሳካ። አይመስልህም? እገዛ ስልሽ አውዬ፣ እገዛ ስልሽ የገንዘብ ምናምን ብቻ አይደል አሁን ለምሳሌ ሀቢዋ እኔ ሳሪ ባሉበት ምናምን ሁሉ አውርቻ ቃለሁ። አሁን ሐቢባት ትልቁ ምንድን ነው የአንቺ ድርሻ? ለምሳሌ እኔ ከሀገር መውጣት ፈልጋለሁ ብል እንደዚህ አይነት ስራዎችን አናግረሽልኝ መስራት እየቻልኩ ዝም ብዬ ቁጭ ከምል መስራት እንድችል እዚህ ጋር ደግሞ ሆነው ደግሞ አንቺ የምታውቂያቸው ትልልቅ ባለሀብቶች ደግሞ ማሰራት የሚችሉ ከፈለጉ የሆነ ነገር አድርገው እንድሰራ እና ደግሞ ነገ እኔ እናንተ ያላችሁበት ስቴጅ ላይ ደርሼ ሰዎች እንዳግዝ ቢደረግልኝ ነው እንጂ ገንዘብ ምናምን አደለም። ስለዚህ ከመጀመሪያ አፕ ላይ ከማድረግ ስራ አሁን ኢትዮጵያ ውስጥ ቁጭ ብለሃል አይደል? ስራ አፕ ላይ ማድረግ በየቀኑ ጠዋት ተነስተ ወጥተ ስራ በመፈለግ ሲቪን አፕ ላይ በማድረግ ሚዲያ ላይ ሞተ ይሄ ሲቪ አለኝ፣ በዚህ ስራ ተመርቄ ያለው በዚህ ስራ ልታገኙልኝ የምትችሉ ካላችሁ ባካችሁ ተባበሩኝ ብለ ቪዲዮ በመስራት እኛ ደግሞ ያንም ቪዲዮ ሼር ዲዩትሪ ፖስት በማድረግ ሰው ጋር እንዲደርስ በማድረግ ገባክ? አንተ ተንቀሳቅሰህ ከዛ ውጤቱ ወደ አንተ ይመጣል። ተረዳኸኝ ው እንደዛ ነው። ፎሎ አድርጉት፣ አበረታቱት፣ ስራ ይፈልጋል። አሁን ለጊዜው ግዴታ በተማርክበት መሆን የለበትም። በማንኛውም አይነት ዘርፍ ስራ ካገኘህ ስራ፣ መስተንግዶ የሚሆን ሆቴል፣ ምንም አይነት ስራ እሱን እየሰራክ በተማርክበት ደግሞ ትፈልጋለህ። ገባክ? እሱን እየሰራክ ህልምህን ደግሞ። ለምን አሁን አንተ አላገባህም፣ ገና ወደ ትዳር አልገባህም፣ ልጆች አልወለድክም። ስለዚህ ብቻህን ስለሆንክ አንድ ነፍስህን አንድ ነፍስህን እያለቅህ ህይወትህን ካለወጥክ በኋላ ትዳር ውስጥ ከገባህ ልጆች የሚባል ኃላፊነት ከመጣ በኋላ በጣም ይከብድሃል። ስለዚህ መጀመሪያ ማንኛውንም ስራ ስራ፣ ከዛ በኋላ እየሰራክ ደበደሞዝክ እያጠራቅም ህልምህን እግረ መንገድህን እየኖርክ እየሰራህ እየኖርክ ደግሞ ትፈልጋለ፣ እግረ መንገድህን ቁጭ ብለህ ከሆነ ግን አይመጣም። ስራ ላይ ስንሆን ነው የተሻለ ስራ የሚመጣው። ትንሹን ስራ እየሰራን ትልቁ ስራ ይመጣል። ስለዚህ አሁን ከትንሹ ስራ ከመስተንግዶም ቢሆን ድሮ የምትሰራውን ስራ ጀምርና እንትን በል። አሁን ስራ ትተቤት ከተቀመጥክ ስንት ጊዜ ሆነክ? ልሞስት ሶስት ወር አልፎኛል፣ ግን መስራት ይችላለሁ። አሁንም እኮ ሀቢባ መስራት ይቻላል። አቢባ አሁን መስተንግዶ እንጀምርና ቀን ቀን መስተንግዶ ከሰራክ፣ ማታ ማታ በቲክቶክ ላይቭ ግባ። በእንደዚህ አይነት ሙያ ተመርቄያለሁ ግን የምሰራው መስተንግዶ ነው። በእኔ በተመረቅኩበት ስራ ልታገኙልኝ የምትችሉ ሰዎች ካላችሁ የትምህርት ማስረጃ ይመላክ እችላለሁ። ተባበሩኝ እያልክ ቪዲዮ ስራ ገባክ። እግረ መንገድ እኔ ቁጭ ብለህ ከጠበቅ አይመጣም ስራው። ስራ ላይ ሆነክ ነው የተሻለ ስራ የሚመጣው። እሺ እሺ።